ብሩክ ካይሚን ትቷት ወደ ቡታ ጅራል ሄድ ነው። ስለ አንቺ አገባኝም መኖር እፈልጋለሁ፣ ብሞት፣ ለእናቴ ልኖርላት፣ ብዙ ማድረግ የምፈልገው ነገር አለ። በአንቺ የተነሳ ግን ልሞት የምችላለን ወይም ደግሞ ሰው ገድዬ ሌላ ጦስ ውስጥ ልገባ ስለምችል ከዚህ ነገር እጅን ማውጣት አለብኝ እያለ ነው። ብሩኬ ካይሚን ጥሏት ሚሄድ ይመስላችኋል ወይስ ደግሞ ሌላ ምላ ይጠቀማል? ሮዚ መታለች፣ ምንፈልጋ ነው ማሂን ይቅርታ ጠይቃ እግሯ አስር ወድቃለች። ከፋሲል ጋር የሆነ ግንኙነት ሳይኖራት አይቀርም። በፊት ጀምራ ሀይሚ አትሆነውም አትሆነውም እያለች ነበር። ሶ ሀይሚ ቀለበት ላይ ሮዚ ያለች ይመስለኛል፣ ምክንያቱም ሀይሚና ሮዚ ጓደኛሞች ነበሩ። ከዛ በኋላ ሀሰንና ሮዚ ናቸው ይሄን ነገር የሚያውቁት የነበረ ሀሰን ያቃል ጓደኛሞች እንደነበሩ ስለዚህ ይሄ ነገር እንዴት አያችሁት? ሮዚ በሰላም የመጣች አይመስለኝም። የሆነ ነገር ለመበጥበጥ ነው እንጂ የእውነት ተጸጽታ አይደለም ይቅርታ የጠየቀችው። ምክንያቱም ውስጡ ያለውን ነገር ነበር ያን ያወጣቸው። አሁን ተጸጽታ የመጣች ይመስላችኋል? ሲመስለኝ ፋሲል የላካት ይመስለኛል፣ እነሱን የበለጠ እንድታበጣብጥ ሶ እንዴት ናቸው? እኔ ውድስ ኔ ማረች ኔ ፍቅሮች ደህና ናችሁልኛ አለው። እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ጠዋት በሰራት ቪዲዮ ብዙቻችሁ እየተሳደባችሁ ነበር። ያው በግ ስለሆናችሁ፣ እዛው ስለሄዳችሁ፣ እዛው ስለነበራችሁ ያው ቁስላችሁ ስለተነካ ቆጥቁጧችሁ ይመስለኛል። ሶ እኔ ደግሞ የሚሳደብ ሰው ምን መስሎ ስለማይታይ ነው። ቆሞ ቀር ቀንተሽ ነው ምናምን አረባክሽ የምርሽን ነው አረባ ክሽ እውነት በይ። እንደዚህ ክብርሽን እየጣልሽ እና ቂጥሽን እየጣልሽ እያንዳንድሽ ያገባሹ ባል ባል አይባልም። እና ከፈለጋችሁ እኛም አግብተን እናሳያችኋለን። ግን ደግሞ እኛ አላማ አለን። የኔ እናት ወንድ እየተከተልን የወንድ ቂጥ ምንጠባ ሴቶች አይደለን፣ ወበዞች ነን። ራሳችን ችለን ራሳችን ቀይረን ነው የምናገባው። ተግባባን አይደል? አሁን ወደ ሀይሚ ሊድላችሁ፣ ከዛ በፊት ግን ሰብስክራይብ ና ላይክ አድርጉ። የሰማሁትን ነገር ልንገራችሁ ማጋይስ እንግዲህ ሃይሚና ቡራ ተጣልተዋል ሰሞኑ ታውቃላችሁ። እኛ ፍራንክ ነው እያለን ብናጣቁስም ግን ነገሩ ተካሮ እውነት ሆኗል ማለት ነው። ሶ እውነት ነው አይደለም የሚለውን ነገር ዛሬ ነው ልናያቅም ምንችለው። ምክንያቱም ብሮኬ ትናንትና ጠጠር ያለ ውሳኔ ወስኗል። ከሃይሜ ልርቅ ፈልጋለሁ ርቃለሁ ከዚህ በኋላ ስላንቺ አገባኝ። ምክንያቱም ምን ያድርግ የምልሽን ነገር እያደረግሽ አይደለም። ሰው ከአንቺ መራቅ የሆነ አማራጭ ሆኖ ታይቶኛል። ስለዚህ ከአንቺ ጋር ከቀጠርኩ ደግሞ ህይወቴን ላጣ እችላለሁ። እኔ ደግሞ መሞት አልፈልግም። የሰው ልጅም የሆነ ነገር አድርጌ መጥፎ መባል አልፈልግም። ስለዚህ እጄን ላውጣ። ከዛ ውጭ ግን አንቺ አግዥኝ፣ እያገዝሽኝ አይደለም። አትውጭ ስልሽ እየወጣሽ ነው እያላት ነው። እና ሀይሚ ደግሞ ለምን ይመስላችኋል ምትወጣው? ምትወጣው ማለት ነው ሀይም የምትወጣው ያው ሰውየው ስለሚያስፈራራት ነው። እንዲያደርጋለሁ ይህን ፋይል አወጣብሽ ያለው አሳይብሽ ያለው እያለ ስለሚያስፈራራት ሀይሚ ትወጣለች፣ ኔ ሲላት ትወጣለች። ብሩኬ የሚላትን ቃል ያልጠበቀችበት ምክንያት ስለሚያስፈራራ ነው። ካልመጣሽ እንዲያደርጋለሁ ካልመጣሽ እንዲያደርጋለሁ እያለ ስለሚያስፈራራት፣ ሶ ምን ማድረግ አለባት? እሱ ያላትን ነገር ከብሩኬ ተደብቃ ማድረግ አለባት ማለት ነው። ብሩኬ ደግሞ ይሄ ነገር ምቾት አልሰጠውም። ድጋሜ ከተገናኘን ደግሞ ብዙ ነገር ይፈጠራል እያለ ነው። ሀይሚም እንዲገናኙ አትፈልግም። ፋሲል ደግሞ ሊያገኙ ይፈልጋል ገብቷቸዋል አላደለ ስለዚህ አሁን ብሩኬ ሀይሚን ትቷት ሄደ ማለት ቡታጅራ ሄደ ማለት እንደምታውቁት ትንሳኤ ሳምንት ነው የቀረው ብሩኬ ደግሞ ቤተሰብ ጋር መሄድ ይፈልጋል ሶ ትቷት ሄደ ሀይሚን ማለት ለጅብ ሰጥቷት ሄደ ማለት ነው በእርግጠኝነት ብሩኬ ትቷት አይሄድም ወይ ይዟት ሄዳል ወይ የሆነ መላ ይፈጥራል እሷን ቢ ካላለችው በስተቀር እሷ መሄድ አልፈልግም በቃ እዚህ መሆን እፈልጋለሁ ካለችው ትቷት ሊሄድ ይችላል። ከዛ ውጭ ግን ቡራ ሀይሚን ትቷት ይሄዳል ብዬ አላስብም። ምክንያቱም ትቷት ሄደ ማለት ፈቀደለት ማለት ነው። በቃ ውሰዳት ሰጥቻለሁ እንደ ማለት ነው። ሲቀጥል ደግሞ ለጅብ ሰጥቷት እንደሄደ ነው የምቆጥረው። ብሩኬ ሀይሚን ትቷት ይሄድ ማለት ነው። ስለዚህ ቡራኔ ሀይሚን ትቷት ይሄዳል ብዬ አላስብም። ከሄደም ይዟት ይሄዳል። ከዛ ውጭ ግን ነገሮችን እዚህ ሆኖ ይጋፈጣል ብዬ ነው የማስበው። እንዲህ የሚያደርገው ደግሞ ሀይሚን ስታግዘው ነው። ክሱ እንዳለው ቁርጥ ያለ ውሳኔ የወሰነው ሀይሚ ሲነግራት አልሰማው ስላለች፣ በቃ እንደዚህ ካደረገች እሷም የማዛትን ነገር ታደርጋለች ብሎ ነው በቃ እሷን እንደ ማስፈራሪያ ነው የተጠቀመበት እንጂ ብሩኬ በሀይሚ ጨክኖ ትቷት ሊሄድ አይደለም ምክንያቱም እዚህ ችግር ውስጥ ሆና እንደዚህ ሆና እያስፈራራት በያገኘበት ቦታ እያገታት ብሩኬ ትቷት ትሄዳል ብላቸው አታስቡ ትቷት አይሄድም ምክንያቱም ብዙ ችግሮች አሉ እንኳን ትቷት እስከ መጨረሻው ሄዶ አጠገቡ ሆኖ እንኳን እንደምታዩት ብዙ ነገሮች እየተፈጠሩ ነው እና ብሩኬ ሊያደርግ የሚችለው ወይ ለወንድሞቿ ያስረክባል ከዛ ውጭ ግን ይዟት ይሄዳል ብዬ ነው የማስበው ቤተሰቦቹ ጋር ቡታጅራ እንደውም ለሀይሚ ብትሄድ የተሻለ ይመስለኛል፣ እንደኔ ማለት ነው። እዛ ሄዳ ተረጋግታ ነገሮችን አረጋግታ ቤተሰብ ጋር ሆና ከዛ በኋላ ብትመለስ ይሻላል። እሷ ደግሞ ስጋቷ እዛ ስትሄድ ቤተሰብ አይመልሱኝ ነው። አትጅ ተብላ ነበር ባለፈው። ምክንያቱም ትምህርቷን ስላቆመች ቤተሰብ እነሱ ጋር እንድትሆን ይፈልጋሉ። ብዙ ነገሮች እየተፈጠሩ ስለሆነ ይህን እያየ ደግሞ ቤተሰብ እሺ ይላል ብላችሁ አታስቡም። ባለፈው ራሱ ብሩክ ለምኖ ለምኖ ያመጣት ይሄ። ስጋት ስላለ መሄድ አትፈልግም ይመስለኛል፣ እሷ ማለት ነው። ብሩኬ ደግሞ በአለን ሂዶ እዛ ማሳለፍ ይፈልጋል። ነገሮች እንዲያልፉለት ይፈልጋል። ምክንያቱም እዚህ ሆኖ ነገሮች እየተባባሱበት ነው የሄዱት። ሀይሚ አሁን የምታቀርበው ምክንያ ምን አያሳምንም። በቃ ለምን ይችለ ሱቅ እንትልገዛ ለምን ሌላ ሰው አታስመጭም ሲላት፣ እሳቀቃሉ፣ ሰው ማዘዛል፣ ውድ ምናምን። ይሄ ምክንያት አይሆንም። በነገራችን ላይ ሀይሚ፣ ይሄ አሳማኝ ምክንያት አይሆንም። እንደውም ብሩኬን እኔ የእውነት ምክንያቱም የቀለበቱን ነገር እርሰት ታደርጎታል። በቃ ያሁኑን እንጂ ችግር፣ ሌላ ችግር እንዳይፈጠር እንጂ ታገለው የተፈጠረውን ችግር በቃ ያለፈ ነው ብሎ አስቧል። ፋሲል ደግሞ ያሰበው ነበር አመጣጡ። ብሩኬ ለምን ቀለበት አስር ሺ ብሎ እኔ አቶ በሬው ሩዋንዳ አድርጎ ከሀይሚ ብንን ብሎ በሩ ይጠፋል። ከዛ ሀይሚ እኔ ትሆናለች ነበር የፋሲል ውሳኔ ሀሳቡ። ማለት አመጣጡ መጀመሪያ ብሩኬህን ነገር ሲሰማ በቃ ሀይሚን ትቷት ይሄዳል፣ እርግፍ አድርጓት ይሄዳል ብሎ ነበር ያሰበ። ግን እንዳስብ አልሆንለትም ፋሲል። ገብቷችኋል አደለ? ብሩኬ ያን ነገር በቃ ያለፈ ነው ብሎ ሲተው፣ ሌላ ችግር መፍጠር ፈለገ። ሀይሚን ማገት፣ አግቶ ወስዱ ደግሞ ቤቱ አሳድሮ፣ ከዛ ሌላ ነገር የተፈጠረ አስመስሎ፣ አሁንም ብሩኬ ሀይሚን እንዲጣላት ማድረግ፣ እሱም አልተሳካለትም። አሁን ደግሞ ሌላ ሙድ ሊጠቀም ይችላል። ድብድብም እየተጠቀመ ነው፣ ብቻ ብዙ ነገሮችን እየተጠቀመ ነው። ሶ ብሩኬን ደግሞ አሁንም ወንጀል ውስጥ ለማስገባት ያስባል ብቻ ብዙ ነገሮችን ተጠቅሞ ሀይሚን የራሱ ለማድረግ ነው ያሰበው። መጀመሪያ አመጣጡ በቀላሉ ከኒጋ ትሆናለች ነበር። በቃ ይህን ነገር ሲሰማ ብሩኬ ይተዋታል፣ ትቷት ይሄዳል። ከዛ በኋላ ሀይሚ ከኒጋ ትሆናለች። በቃ እሱ ቀጥታ ያሰበው ይህን ነው። ግን ቦራ ደግሞ እንደዛ ባለማሰብ አብሯት እንደሚቀጥል ሲያቅ ሲከራከርላት ምናምን ይቆጣታል። ሲሄድ እሱ በቃ ያለፈ ነው ብሎ ሲተወው ተናደደ መሰለኝ ፋሲል። አሁንም ሌላ ችግር መፍጠር ፈለገ በጉልበት ምናምን። ስለዚህ ያው ፋሲል ከህይወታቸው ቢወጣ ጥሩ ነበር፣ ነገር ግን ካልወጣ አብሮ መሄድ እንጂ ሀይሚን ትቶ ብሩኬ መሄዱ መፍትሄ አይሆንም። በቃ እኔ እንደዛ ነው የማስበው። እና አሁን ሮዚ እና ሀሰን ቤት እንግዲህ ማሂን ይቅርታ ጠይቃለች። ማሂን ይቅርታ የጠየቀች በማሂ ተጠግታ ወደነ ሀይሚና ወደነ ቡራ መቅረብ ፈልጋ ነው። የምሬ ነው እርግጠኛ ነኝ። በሰላም አይደለም እቼ ልጅ የመጣችው ና ታውቃላችሁ ሮዚ የሀይሚ ጓደኛ ነበረች በፊት በፊት ይሰሩ ነበር እና ሙቬጋ እና ብርሽ ጋም በፊት ሰርተዋል የቡታጅራ ልጅ ነበረች አሁን አዲስ አበባ መታ ነው እንጂ ና ከፋሲል ጋር ያላቸውን ግንኙነት ራሱ የምታቅ ይመስለኛል ሮዚ ማለት ነው ሶ ሮዚ ና ፋሲል በአንድ ሁነው የሆነ ፋውል ሊሰሯቸው ይመስለኛል ተመካክረው ከዛ በኋላ ማሄን ይቅርታ ጠየቀች አለ ከዛ ማሄ ከማሄ ጋር ተቀራረበች ማለት ደግሞ የሀይሚ ጓደኛ ማሄ ስለሆነች ወደነ ማሂ ወደነ ወደነ ቡራ ለመቅረብ ይቀላታል። ከዛ በኋላ ስራውን ትጀምራለች ማለት ነው። ሮዚ ብዙ ነገሮችን እየፈጠረች እነሱ ልታበጣበጣችው ትችላለች። ግብታችሁ። ስለዚህ እኔ የሮዚ አመጣጥ በሰላም አይመስለኝ። የሆነ ነገር አስባ ነው እንደዚህ ታሽለጣ የመጣች በየና ማስበው ያኔ እንደ እንዳላለች አሁን በቀላሉ እንደዚህ ተቀይራ መጣች። ደሞ የምትመጣው የሚገርመው ነገር እነሱ በተጣሉበት የሆነች ትንሽዬ ክፍተት ትፈልጋ በዛሽ ክፍተት ነው የምትገባው። ሁሌም ሁሌም ማየት አለው ትንሽ ክፍተት ይዛ በዛሽ ክፍተት ገብታ መበጥበጥ ሁሌ ትፈልጋለች። ማቡካት ማቦካካት ምናምን ትፈልጋለች ሮዛ ማለት ነው። ስለዚህ አሁን ሀይሚና ብሩኬ ይህን ነገር አሁን ማስቀየስ የፈለገች ይመስለኛል። እኔ እንጃ ከእሷ ጋር ተገናኝተ አሁኑ የምንደባለፈው ሰጣ ገባ ውስጥ ከገቡ ሀይሚ የባሰ ሌላ ጭንቀት ለሚፈጠርባት ልታበሽቃት ይመስለኛል። አንቺ ሌላ ሰው ጋር ህይወት ነበረሽ? ምን አመጣሽ? አንቺ ሁለት ሰው ለምን? ብሩኬም እያለ ነበረ። በሁለት ሰው ህይወት ነው የተጫወተችው እያለ ነበር። ሶሮ ዚ መታ እንግዲህ፣ አይቢ በሁለት ሰው ህይወት ነው የተጫወተችው ብሩኬ ለኔ ታይልኝ። አንቺ ከፋሲል ጋር ሁኝ ልትላት ይመስለኛል የመጣችው። በቀጥታ ባትናገርም ብቻ የሆነ ስራ ልትጀምር የመጣች ይመስለኛል። ዞሮ ዞሮ መጨረሻውን ዛሬ ምናየው ይሆናል። እስከዛው ግን ባይ ባይ።